መስጠት ነው። ጊዜ ምላሹ ይዘገያል ብቻ ሳይሆን በዝምታ ይታልፋል። አያስኬድም። ማንም ሰው ከፖለቲካ ውጭ መሆን አይችልም። ዛሬ የተቸገርነው ላይ ተንጠልጥሎ ማህበረሰቡን ችግር መፈተሽ የማይችሉ የፖለቲካ ሰዎች ስላሉ አምባገነን አድርገው እንደፈለገ እንደ ማህበረ አህያ ይጋልባል። አገር የምትቀናውም ጉብጠት የሚቀናውም በትምህርት ነው። የሰውም አእምሮ የሚሞረደው በትምህርት ነው። መልካም ነገር እንድናስብ የሚያደርገን መልካም ነገር እንድንተውን እንድንከውን የሚያደርገን ትምህርት ነው። ሰላም፣ ጤና ያስጥልኝ። ይህ ዲያሌክቲክስ ሚዲያ ነው። ፕሮግራሙ ደግሞ ወረት ነው። ያው ወረት እንደምታቁት በአንድ የግል ቴሌቪዥን ጣቢያ ላይ ከሄድ የነበረ ፕሮግራም ነው። የመጀመሪያው የፖድካስት ፕሮግራም ወረት ይኸውና። ወረት ለምን ጠፋ ለምትሉ ይኸው በዲጂታል ሚዲያው እየመጣን ነው። ተከታተሉን። እንደምታቆት ወረት በዲያሌክቲክስ መነጽር የፖለቲካል ኢኮኖሚ አጀንዳ ነው። ኢኮኖሚ የሚወስኑ አለባ ገለባዎች ምንም እንኳን ፖለቲካው የሳቢነት ሚና የሴንትራል ሮል ቢኖረው እንቅሉ ማለት ነው። እና በዚሁ መሰረት ወረት ማለት ጥሪት ቋጠረ፣ ሀብት ሰራ፣ መፈናፈኛ መላወሻ ነገር አበጀ እንደማለት ያለ ነገር ነው። እችን በዲያሌክቲክስ ደግሞ ፖለቲካል ኢኮኖሚ አጀንዳ ውስጥ እያስገባን እናየዋለን። ፖለቲካ መነሳት አለበት። ክቡራትና ክቡራን ወገኖቼ ይህ ሀገር የሁላችንም ሀገር ነው። የገዢው የፖለቲካ ማህበር ወይም የጠቅላይ ሚኒስትሩ ብቻ እንደዛ አድርጎ የማየት ሁሉን ነገር ጠቅሎ ለገዢዎች ለመሪዎች የመስጠት ሁኔታ አለ። የሀገር የጋራ ባለቤትነቱ የሁላችንም ኢትዮጵያውያን፣ የጋሞም፣ የአፋሩም፣ የቤንሻንጉም፣ የጉሙዙም የሁላችንም ስለሆነ ፖለቲክስን ችላ ባንለው መልካም ነው። የፖለቲክስ መውገርገር ነው ኢኮኖሚያችንና ማህበራዊ ህይወታችንን እንደዚሁ የሚያዛባው እና ተሳትፎ ያስፈልጋል። በዚህ ላይ በፖለቲካ ላይ ያለን እውቀትም ደግሞ በየጊዜው የተሻሻል እንዲመጣ ማድረግ ያስፈልጋል። በዚህ የተነሳ በወረት ፕሮግራም ያው ቀደም ሲል እንደምታውቁት ፖለቲካ ሰዎችንም እየጠየቅን እያመጣን እየጋበዝን በውስጡ ደግሞ ዓለም አቀፋዊም ሌሎች ሀገራዊ ጉዳዮችንም የምናነሳበት ሁኔታ አለ። ለዛሬ የተከበሩ አቶ አበበ አካሉ ለሰላሳ አመት ያስተማሩ በኢትዮጵያ ፖለቲካ ውስጥ በእውነት ለመናገር እንደው አሉ ከምንላቸው ፖለቲከኞች ሚዛን የፖለቲከኞች አንዱ ናቸው ብለን ስለምናስብ እሳቸውን እንግዳ አድርገን ጋብዝናል። አቶ አበበ አካሉ፣ በጣም አመሰግናለሁ ግብዣችን ተቀብለው ስለመጡ። እኔም ስለጋበዛችሁን ያመሰግናለሁ። እስቲ ከመምህርነት ወደ ፖለቲከኛነት ሽግግር የተደረገበትን ሂደት ባጭሩ እናውሳ። ያው በእኛ ሀገር ኮንቴክስት መምህር ነው የፖለቲካው ባክቦን መምህራን የሌሉበት ፖለቲካ ገዢውን ፓርቲ የሚጠቀመ መምህር ነው። እኔ ሙሉ ለሙሉ የማስተማር ስራዬን ከሰላሳ አራት ዓመት በኋላ ትቼ ወደ ፖለቲካ የመጣሁት ሁለት ሺህ አስር ላይ የኢዜማ ዋና ጻፊ ሆኜ ስመረጥ ነው። እዛ ቦታ ላይ ሙሉ ጊዜውን የሚሰጥ ሰው ነው ዋና ጻፊ የሚሆነው ደንቡም ስለሚያዝ እንግዲህ ሰላሳ አራት ዓመት ያስተማርኩበትን ሙያ ዳስተሩንም፣ ጠመኔውንም፣ ገዋኑንም ሰቅዬ ወደ ፖለቲካው ሙሉ ዋዜ ጠቅልዬ ገባሁ። ከዛ ፊት ግን በነበሩት የፖለቲካ እንቅስቃሴዎች ፓርቲዎቹ ውስጥ በተለይ ከአንድነት ፓርቲ ጀምሮ አፈጉባኤ ነበርኩ። ሰማያዊ ፓርቲ ላይ የህዝብ ግንኙነትም፣ የውጭ ግንኙነት ኃላፊ መሆን ይሰርቻለውና ከዛ እንግዲህ ሰማያዊን አክስመን ሌሎች ፓርቲዎች ዜማን ስናቋቁም ዋና ጸሐፊው ሆንኩ። ሙሉ ጊዜን ለፖለቲካ ሰጠው። በህልግ ጊዜ ጋሻቤ ዩኒቨርሲቲ አካባቢ ነበርኩ። እኔ እና የሆነ ሰማያዊ ፓርቲ እያላችሁ መግለጫ ስትሰጡ አስታውሳለሁ። እና የህዳሴው ግድብ የሚገደበው ለፖለቲካ ፍጆታ ነው ከማለታችሁ የተነሳ ቅሬታ ያሰሙ የህብረተሰብ አካላት ነበሩ። የእናንተ ራሽናል እንደዛ ማለታችሁ ምን ነበረ መነሻችሁ? እንግዲህ የዛን ጊዜ ፖለቲካ አንዳንድ ጊዜ ከጊዜው ሂደት ጋር ነው አብሮ እየዘመነ የመጣው ትናንትና በነበረው ነገር አታገኘው የዛን ሰሞን የአረብ ስፕሪንግ ነበር የህዳሴው ግድብ መሰረት ድንጋይ ሲጣል። ስለዚህ አትሊስት የኢህአዴግን ፖለቲካ ለመቃወም ጭምር ወይም እንትን ለማድረግ ከዛ ማምለጫ የማምለጫ አለት አድርጎ ነው ኢህአዴግ ያንን መጠቀሚያ ያደረገው የሚል እንትን ነው ይዘን የተነሳ ነው እንጂ ልማቱን ከመጣ አይደለም። ኢዜማ ለምን ወጡ? ምችምችን ሳልጠይቅ በቀር ብዙዎች ምን አለፈው ሊልኝ ይችላሉ እና ኢዜማ ለስሙ ራሱ እኮ ደስ ይላል። የዜማው ቀኝት በተለይ ማህበራዊ ጀስቲስ ሶሻል ጀስቲስ ተከታይነን ይሉ ነበር። ይህ ሶሻል ጀስቲስ ግን ከሶሻል ዲሞክራሲስ ያለው ልዩነት ምንድን ነው? አንድ እሱ ነው። ግን በመሰረታዊነት ከዜማ ለምንወጡ ገሸ ሬ እንግዲህ ሰው ሚስቱንም ይፈታል ሳይመቸው ሲቀር የሰማንያ ሚስቱን ሰላሳ አርባም ተቀምጡና ሬ ኢዜማን ስንመሰርተው በቆመለት አላማ ስፔሻሊ ቅድም ባነሳው ማህበራዊ ፍትህ፣ ማህበራዊ ፍትህና የተለየ እንትን የለውም። ያው ሶሻል ጀስቲስ ነው። በሁሉም መስክ ፍትህን ማስፈን ነው። ፕሮግራሙ፣ ማኒፌስቶ፣ ደንቡ ምናምን በጣም የሚመች ፓርቲ፣ ጊዜውን የሚዋጅ ዘመኑን የሚዋጅ ፓርቲ ነበር። ነገር ግን እኔ ፐርሰናሊ እኔ ብቻ አይደለሁም ከነቪት የነበሩ አመራሮችም ለቀው ወጥተዋል እነማን ናቸው የሚታወቁት? ከአንዱ በጣም በኢትዮጵያ ፖለቲካ ውስጥ አይከን የሆነው አንዱ አለ ማራገ ለቀው ወጥተዋል። ነሽ ዋሳ ሰፋይ ፓርቲ ሊቀመንበር ነበር። በጣም በርካቶች ኤንዌ። ግን እስከ መጨረሻው ድረስ በትዕግስት የቆየሁት እኔ ነኝና ሲመች ነው አንድ ቦታ ላይ የምትታገለው አንተ ከምታስበው ከተነሳለት አላማ ሲያፍ ሲያፈገፍክ ጥለት ወጣለ። እኔ ከመንግስት ጋር አብሮ መስራት የሚለውን ኢዜማ ደግፈ ነው ወሰነ ነው ነው የገባ ነው ነገር ግን በዚህ ደረጃ የብልጽግና አካል ሆኖ አብሮት ሀውልት ሆኖ እስከሚቆም ድረስ ይሄዳል ብዬ አላሰብኩም። ትሰራለህ፣ መልካም በሆነው ነገር ላይ ተባብረህ መልካም የሆነ ነገር ደግሞ ወይም ከከሳስ አቅፈሩን ሲሰጥ ኖ ብለህ የምትቃወመው ካልሆነ በስተቀር ምንድን ነው የምትርጉመው? አብረህ ነው የምትደረበው። እና ከዚህ አንጻር ይሄ አካሄድ ስላልተመቸኝ እኔ ብዙ ጊዜ ተናግረ ድርጊቱ ላይ እንደው ግልጽ ለማድረግ ያህል ነው። ግን ስትወጡ ከእርሶን በፊት የነበሩት አሁን ስማቸው የተጠቀሱ ፖለቲከኞች መውጣታቸውን በተመለከተ ለህብረተሰቡ በግልጽ አሳውቃችሁታል ወይ? ለምሳሌ የረዩት ዓለም ልዩነት ነው፣ የፕሮቶኮል ነው፣ ቴክኒካል ጉዳይ ነው፣ ስትራቴጂ ነው የሚለውን ነገር እንደዚህ። ምክንያቱም የራሳችሁ ደጋፊዎች አላችሁ እያንዳንዳችሁ ፖለቲከኞች እና ከእናንተ ብዙ ሊጠብቅ ይችላል የራሳችሁ ፋኖች እና እነሱም በትክክል ተረድተውት ደጋፊዎቻችሁም ታግዘው በሀሳብ ታግዘው መውጣታችሁ አሳማኝ እንዲሁም ለማድረግ ያደርጋችሁ ጥረት የለም። የተዘጋጀ ጽሁፍ የለም። የተጣሰ ገደም የተጣሰ የርዕዮተ ዓለም ጠርዞች አሉ። እኔ አይ ቲንክ እንግዲህ ለምን እንደወጣው በጣም ብዙ ሚዲያዎች ላይ እኔም ገልጭ ያለው ከኔ ቀድሞ ገልጸዋል። አሁን ግን ብትና አድርግ እየስራ የጨረሱት መጽሐፍ ያለ እሱ ሲወጣ ደግሞ ማህበረሰቡ ለምንድን ነው አበበትቶ ይወጣ የሚለው ነገር በደንብ ከጻፍኩት መጽሐፍ ከኩል ስም መረዳት ይችላል። ጊዜው ሲደርስና ሲታተም የዛን ጊዜ ማህበረሰብ ያንባል። በግድ ልክ መገለጽ አለበት፣ ማህበረሰቡ ማወቅ አለበት። በምንችለው አቅም፣ እኔም በምችለው አቅም በየሚዲያዎቹ ሀሳቤን እገልጻለሁ። ስለዚህ ከመጽሐፉ መልሱ ይገኛል፣ ይገኛል። ምንም ጥርጥር የለውም። ፖለቲከኛ ለእርሱ እንዴት ያለ ሰው ነው? ፖለቲከኛ ነው ብሎ ለማለት የእርሱ መመዘኛል? እንግዲህ ፖለቲከኛ ለእውነት የቆመ ለእውነት ግንባሩን የማያጠፍ የህዝብ ወገንተኛ የሆነ የህዝብ ብሶት የሚሰማው የህዝብን ብሶት የሚባስ የህዝብ ድምፅ ሆኖ በአደባባይ ከምንም ፍርሃት ውጭ ራሱን በእውቀት አፕዴት እያደረገ የሚታገል ሰው ነው ፖለቲከኛ። የሚያነብ የሚያነብ የሚያዳምጥ ኤኒ ፖለቲካል ኢሹ ኤኒ ማህበራዊ ኢሹ በአግባቡ የሚከታተል ሰው ለእኔ የሱ ጥሩ ፖለቲከኛ ነው። አሁን ከተጨባጭ ወቅታዊ ሁኔታ ጋር ራሱራሱን አፕዴት ሀሳብ እያመነጨ ህብረተሰብ ደጋፊዎቹን ደግሞ ለማሳመን፣ ለማስተማር ጥረት የሚያደርግ በዛ መሰረት ደግሞ ውጤት መገኘቱን የሚከታተል ለማለት ይመስለኛል። በፖለቲካ ህይወት ቆይታው አስደሳች አሳዛኝና አስገራሚ ገጠመኞች ብለው የሚያውጉናል። እንግዲህ በፖለቲካ ዓለም ውስጥ በጣም ብዙ አሳዛኝ ነገሮች አሉ። በግሌ እስር ቤት በቆየሁባቸው ጊዜያቶች በጣም በርካታ አሳዛኝ ነገሮችን አሳልፍ ያለው መቼ ሁለት ሺ ሰባት ስምንት ከዚህ ከአመፁ ጋር ተያይዞ የለውጡ መምጫ ዋዜማ ላይ ከነበረው የኢህአዴግን መንግስት ከመገዳደር ጋር ተያይዞ በነበረው አስቸኳይ ጊዜዎች ነው። አንዴ ሙለ ጊዜ የታሰርኩት እና በዛ ውስጥ ያየኋቸው ነገሮች ብዙ አሰቃቂ ነገሮች አሉ። በጣም ግን የማዝነው በፖለቲካ ህይወቴ፣ መጽሐፌም ላይ የጠቀምኩት ህዳር 8 2013 የምርጫ ቅስቀሳ በሚጀመርበት ዕለት ዋዜማ የኢዜማ ሊቀመንበር የነበረው ቢሾፍቱ ላይ ደብረዘይት ላይ መምህር ግርማ የእሱ ሞት ግርማ ሞገስ የእሱ መገደል ምሽት ላይ በህይወቴ ከማረሳው አስከሬኑን ምንሊክ ሄጄ መጀመሪያ የሚያየትን የነበርኩና በጣም ውስጤ የቆሰለው ያዘነው ሁለትን በቆቅላ ህፃኖችን ጥሎ የሞተው ሰው የኔ በጣም ትልቅ ስብራት ነው። በጣም ያዘንኩበት በፖለቲካ ህይወት ያን የመሰለ ምሁር የተገደለበት ለእኔ በጣም ስብራት ነው። ፖለቲካ ውስጥ ደስታ የለም፣ ግን የሚያስደስት የህዝብ ድምፅ መሆን ያስደስተኛል። ለህዝብ መቆም ለህዝብ መጮህ ደስ ይለኛል። እሰው ድምፅ የሆኑባቸው የተደሰቱባቸው ሞሜንቶች በጣም በርካታ ናቸው። እነሱንም ይመቹኛል። እነሱ ሁለት ሶስቱ መጥቀስ ብቻ ለምሳሌ ሁለት ሺ አስራ ሶስት የምርጫ ቅስቀሳ በመላው ሀገሪቱ በነበረን የቅስቀሳ ፕሮግራም ላይ ሄጅ ያደረግኳቸው ህብረተሰቡ ምርጫውን በጥንቃቄ ኢቨን ፍ ህብረተሰቡ መብቱን የሚያስከብረው በምርጫው ካርድ መሆኑን ጭምር በአደባባይ ትልልቅ የመኪና ፖርቶ መጋላይ ላይ የወጣው የጮኩባቸውን ትኖች ያስደስቱኛል። እነሱ የት አካባቢ ከአዳማ እስከ ይርጋ ጨፌ ድረስ እስከ አርሲስሬ ድረስ። በጣም ያዘንኩበት ደግሞ አርሲስሬ ላይ ከሞት ያመለጥኩበትና እና ኦልሞስት በመሳሪያ ሊግሉኝ የነበረበት ሰዓት ቅስቀሳ ላይ ያለው የእኛ አብረኝ የነበሩ የኢዜማ ልጆች ምን ያክል እናተረፉኛ ቃለውና እነኛ አጋጣሚዎች በህይወት ውስጥ የማረሳቸው ናቸው። በዚህ ጉዞ ሁሉ ምን አተረፍኩ? ምን ከሰርኩ? ትርፍና ኪሳራ ስትወራረድ ምን አካውንት ያሳየታል? በኢኮኖሚክ ስንትን እውቀት አንድ ነገር በኪሳራና በትርፍ ይለካል። ኢኮኖሚካል ስናየው ይህ ፖለቲካ በሀሳብ የምትሞግተው በሰነድ የምትሞግተው ፖለቲካ፣ ኤንወይ ስልጣን ላይ ብንወጣ ፖለቲከኛ፣ ፖለቲካ ፓርቲ እየመራን ትርፍ ነው ብለን እንል ይሆናል። ስልጣን ላይ መውጣት ብቻ አይደለም ትርፉ ገዢ ፓርቲ ያለበትን ጉብጠት እንዲያቃና መታገል ትርፍ ነው። አንተ ጉብጠቱን አርቀህ ለህዝብ የሚመች መንግስት እንዲሆን ማድረግም ትርፍ ነው። ቶታሊ የፖለቲካ ፓርቲ ትርፍ ስልጣን መያዝ ብቻ አይደለም። አንተ በምታደርገው ትግል ስልጣን ላይ ያለውን መንግስት ህጸፁን እያጋለጥክ፣ እየነቀፍክ፣ እግር በእግር የተከተልክ ምክንያቱም የተቃዋሚ ፓርቲ አንዱ ትልቁ ተልእኮ የገዢውን ፓርቲ ህንከኖች እግር በእግር እየተከተለ የሄደው እያጋለጠ እንዲቃና ማድረግ ነው። እሱ ትርፋችን ነው። በጣም በርካታ ነገሮች እንዲቃኑም ስላደረግን በፖለቲካ ትግል ውስጥ አልፎም ተርፎ እኮ ለውጡ ሲመጣ እኛም ኢምንት የምታክል አስተዋጽኦ አድርገን ስለዚህ እሱ ትርፋችን ነው። እንደ ትርፍ ይታያል ማለት በጣም የእርስዎ የፖለቲካ ተሳትፎ ለሀገር ለኢትዮጵያ ይህን አበርክቷል የሚባል እንደውም እንደ ልዩ ገጸ በረከት ሊወሳ የሚችል ነገር አለ። ፐርሰናሊ የእኔ ግሌ ብቻ አይደለም። ፖለቲካ የጋራ አመራር ይፈልጋል። የጋራ ትግል ነው። በጋራ ሰዎች የሚቆሙበት ነው። አንድ አይነት አንድ አይፍርድ እንደምንለው ነው። ስለዚህ በአንድ እጅማ አናጨበጨብምና በጋራ የሰራናቸው ነገሮች የተሻለ ስርዓት እንዲመጣ ለማድረግ ያደረግነው ትግል አስቸጋሪ የምንለውን ስርዓት ከጫንቃችን ላይ ለመጣልም አስተዋጽኦ አድርጓል። ኢህአዴግ ለ27 ዓመታት ስቃይ ያበላንን ለመጣል ያደረግነው ትለ ጥረት ከሌሎች ትግል ጋር ተዳምሮ ውጤት አምጥቷል። ይህ አንድ ለውጥ ነው። ነገም ብልጽግና በዛው መንገድ የሚሄድ ከሆነ እንዲሁ ትግልን ከህብረተሰቡ ጋር በጋራ መሆንን ለውጥ እንዲመጣ የሚያስችል ስራ መስራት እንችላለን። ኢትዮጵያ ውስጥ የፖለቲካ ማህበር ከተቋቋመ እንግዲህ ከሀምሳ ዓመት አልፎታል። የሀፓ መኢሶን እያልን አሁን እስካሉት ድረስ ሊጠቀስ ይችላል። ግን ፖለቲካችንን ብዛም መርታ አይታይበትም። ምንድን ነው ችግሩ? እኛ ሀገር ላይ የፖለቲካ ሾተ ላይ አለ አቀንጭራም ያጠቃዋል ፖለቲካችንን። ሾተ ላይን ስልሳ ስድስት ላይ ተነዋል በዛ እንደ አሸን ፓርቲዎች ፈልተው እንደ አሸን መብረር ጀምረው በደቂቃ ውስጥ ክንፋቸውን አራግፈው ወደ መሬት የገቡበትን አይተናል። እርስ በርስ መተላለቁን በዝቶ ነበር ያ ዘመን። አይፈረድበትም። ገና ከንጉሳዊ አገዛዝ ወደ ፓርቲ ፖለቲካ ፓርቲ የመጣንበትና የምስራቁ ዓለም ፖለቲካ፣ በተለይ ግራ ዘመሙ በከፍተኛ ደረጃ ወጥሮ ሰቅዞ የያዘው ጊዜ ነበር። እኔ ይበልጥ የነበረው ፉክክር ደስ ይላል። መገዳደሉ ደም መፋሰሱ ባይኖር ኖሮ የነበረው ፉክክር ሌት በዛ ላይም ትውልዱ ደግሞ ለፖለቲካ ራሱን የሰጠበት ዘመን ነበር። ያ ዘመን እንደ ዛሬው ዘመን ፖለቲካ የተባለ የሚታውበት አልነበረም፣ እና ጥሩ ነበር። ግን ያው ፖለቲካችን አያድግም፣ የፓርቲ ፖለቲካችን የፖለቲካ ምህዳር ውስጥ ካልሰፋ ድረስ አያድግም። ደርግ ያን ሁሉ ፓርቲ ቆርጥሞ በላው በወታደራዊ አገዛዝ። ከዛ በኋላ እስከ 83 ድረስ ፓርቲ አልነበረም። ግን ራሳቸው አሁን ቅድም እርሶ ዲፋይን እንዳደረጉት ፖለቲከኛ ነው ከሌ ብለን ምንለው፣ ይህን ይህን ፐርሰናሊቲ ሲያሟላ ነው ብለናል። ያ ህዝብና ያላቸው እንደው ጠንካራ ፖለቲከኛ ጠፍቶ ነው ወይ? ጠፍቶ ነው ወይ? ኔሴንስ ህብረተሰብን አንቅቶ አደራጅቶ አስተምሮ አምባገኖች ከሆኑም ዴሞክራት መንግስት መጣ፣ ይህም በህይወት ያለው መንግስት ከትላንት እስከ ዛሬ የነበረው መንግስት ስርዓት እንዲይዝ ማድረግ የህብረተሰብን ንቁ ተሳትፎ የህብረተሰብ ፓብሊክ ሴይንግ አያስፈልግም ወይ? ምንም ህብረተሰቡን ማንቃት ነው መጀመሪያ የፖለቲካ ፓርቲዎች ስራ። አሁን ለምሳሌ በአሁኑ ሰዓት ጋሻ ቤ ምንድን ነው፣ በጣም ጽንፍ የረገጠ ተቃውሞ ያላቸው አሉ፣ ኢቨን ከሀገሪቱ መሪ ጀምሮ በጣም ደግሞ እንደዚሁ ብፁ ቅዱስ ነው የማለት ያህል ድጋፍ የሚሰጡም አሉ። ግን እዚህ ጋር ህብረተሰብ አልተዘነጋም ወይ? አሁን መንግስትን የሚቃወሙ ወይም የሚጠሉ ብለን ምንላቸው? ጥላቻው ራሱ ከየት የመነጨ ነው? በመጀመሪያ ደረጃ ሰው የምንቃወመው አስተሳሰቡን ነው እንጂ ሰባዊ ፍጡን አይደለም። አሁን እኮ ሐሳቡ ብቻ ሳይሆን ሰብአዊ ፍጡርነቱንም እየተካደ የጥላቻ ማክሲም ጥላቻ ማክሲማይዝ እየተደረገ አይደለም ወይ? በዚህ መሃል እንደናንተ ያለው ፖለቲከኛ ህብረተሰቡ አንጎል ላይ መስራት የለበትም ወይ? ህብረተሰቡ አይደለም ወይ ትክክለኛ ጥሩ መንግስት እንዲኖር ሼፕ ማድረግ የሚችለው ፖፑላር ሶቨርኒቲ። በህገ መንግስቱ አንቀጽ ዘጠኝ ላይ እንደተጠቀሰው የህዝብ የስልጣን ምንጭ ህዝብ አይደለም ወይ? ይህንን ህዝብ ማንቃት አያስፈልግም ወይ? ነው ህዝብ ነው የሚመርጥህ ወደ ምርጫ ፖለቲካ ፓርቲ የሚቋቋመው የምርጫ ፖለቲካ እንዲኖር ነው፣ በምርጫ ውድድር ወደ እንትን መምጣት ነው። ይሄን ለማድረግ የሚያስችል ሴትአፕ መኖር አለበት። ህዝቡን ደርሶ የምታስተምርበት እንደዚህ አይነት ሰፊ ምህዳሮች መኖር አለባቸው። ህዝቡ ስለ ፖለቲካ ስለ ምርጫው ጥሩ ንቃት እንዲኖሩ አንተ ነህ ማስተማር ያለበት። ፖለቲከኛውን ማስተማር አለበት። ስልጣን ላይ ያለውም አካል ይሄን ማስተማር አለበት። ይሄን ለማድረግ የሚያስችል ሜዳ አለ ወይ? ኢትዮጵያ ውስጥ የፖለቲካ መጫወቻው ሜዳ ይሄን ያስችል አለ ወይ? እንደምታውቀው ሚዲያው በገዢው ፓርቲ ተጠቅሎ የተያዘ ነው። በየትኛው ሚዲያ ነው እሱ ማህበረሰቡ ጋር የምትደርሰው? የቱ ጋር ሄደ ነው ማህበረሰቡን ሰብስበን የምታወያዩ? ማን ሲፈቅድልህ ነው የምታወያዩ? የፖለቲካ ፓርቲዎች እንደልባቸው ተንቀሳቅሰው ከራሳቸው እጅግ በጣም መጠነ ሰፊ ግዙፍ ችግር ባሻገር ነው የምነግርህ። የራሳቸው ችግር፣ የጎኞች ልፊያው፣ የእርስ በርስ እንትን፣ የጥላቻው ይሄ እንዳለ ሆኖ፣ ነገር ግን የፖለቲካ ምህዳሩ መጥበብ ደግሞ ወደ ህዝቡ ደርሰ፣ ህዝቡን በተገቢው መልኩ እንድታነቃ የሚያስችል ሲቱዌሽን እኛ ላይ ያው መከረኛ ምርጫ ሲመጣ ለአንድ ወር የሚፈቀድልን ህዝቡ እሱም በስንት መከራ ነውና ያ ከሌለ በስተቀር ህዝቡ ጋር ድረስ እንዴት ታነቀዋለን? ህዝባችን ሚዲያውን በደንብ አድርገው እንዲከተል ተቃዋሚ ፓርቲዎች ሚዲያው ላይ አምስት ዓመት ሙሉ የመጠቀም አቅም ይገባ ነበር። ብቻውን መንግስት ይዞት ሚዲያውን ፋናንም ብትወስድ ኢቲቪንም ሌሎችን የመንግስት ሚዲያዎች የሚጠቀመው ገዢው ፓርቲ ብቻ ሲሆን ቤት በኩል ነው ተቃዋሚዎቹ አማራጭ ሀሳባቸውን ለህዝቡ የሚያደርሱትና እሱ መሰናክል ነው ፖለቲካችንም እንዳያድግ የሚያደርገው ማህበረሰባችንም ለፖለቲካ ያለው ግንዛቤ አናሳ እንዲሆን አድርገው ግን በሀገር ተስፋ ይቆረጣል። ህብረተሰቡ ፖለቲካል ጉዳዮችን ችላ በማለት አሁን ማህበራዊ ሚዲያ ላይ የምናየው ነገር አለ። ቁርጥ ስጋ እንዲስ ከምሮ ፊቱ እሱን ሲበላ መታየት ብዙ ተቀባይነት ሲጨፍሩ ሲደንሱ መታየት ነው። በሀገራዊ ጉዳዩ በትልቅ ጉዳይ ላይ ብዙ ኮንሰርን የለም። እና የሀገር የባለቤትነት ስሜቱ ላልቷል የሚያሰኝ ነው ይህ ነገር። እኔም ምልክ የአንተ አይነት ስሜት ይሰማኛል። አገር በትውልድ ቅብብሎች ነው የምትቀጥለው። ዛሬ በእኛ እድሜ ያለን ሰዎች ነገ ለወጣቱ ትውልድ አገር አስረክበን፣ ተቀብሎ ይዞ ደግሞ እሱ ማያሻግራት ከሆነ አስቸጋሪ ነው የሚሆነው። ይህን ቅብብሎች ለማድረግ አሁን ያለው ጀኔሬሽን ከፖለቲካ ጋር ያለው አታችመንት ቶታሊ በጣም የተራራቀ ነው። ሰሞኑን ሶሻል ሚዲያ ላይ አንድ በጣም የማደንቀው ወጣት ፖለቲከኛ አለ አብሮኝም የታሰረ እሱ የሰራውን ትንሽ የዳስ እንትን አይቼ ገርሞኛል። በጣም ስፔሻል ያው፣ ከ25 አመት ከ18 እስከ 25 አመት መካከል ያሉ ወጣቶች ከፖለቲካው ዓለም ራሳቸውን በከፍተኛ ደረጃ እያገለሉ እንደሆነ ማህበራዊ ሚዲያ ላይ ያለውን እንቅስቃሴ አይቶ ተክቶታል። ልክ አሁን አንተን እነሳሁ። አሃ ሪቪው አድርጉ ሪቪው አድርጉ። ቁርጥ ነው፣ የሚበላ ነው፣ የሚጠጣ ነው፣ ቀልድ ነው፣ ፌዝ ነው፣ የሚያስቅ ነገር ነው። የማህበረሰቡን ችግር ማየት አትፈልግም። የማህበረሰቡን እምባ ማበስ አትፈልግም። ይሄ ትውልድ በዚህ አይነት መልኩ የሚያድግ ከሆነ ነገ ያለውም ሀገር ተረካቢው ከስርኩ እየተናደኑ እየተናደኑ እየላላ ነው ማለት። ዳት ኢዝ እሱን ለማድረግ ትውልዱ ላይ በጣም በከፍተኛ ደረጃ መሰራት መቻል አለ። አሁን ደግሞ እንደኛ ዘመን አይደለም፣ ቴክኖሎጂ እጃችን ላይ ነው ያለው፣ ሁሉንም ነገር ማየት የምንችልበት ነውና ትውልዱ እሱ ፖለቲካውን እንዲረከብ ፖለቲካውን በደንብ እየተማረ እንዲመራ ማድረግ ተገቢ ነው የሚሆነው። አለዚያ ነገ አገር የሚረከብና በፖለቲካው መስመር ላይ የምናገኘው ሰው ላይኖር ይችላል። ዛሬ ማነው የፓርቲ አባል የሚሆነው? በየፓርቲው ወጣቶች አሉ እንዴ? የሉም እኮ ወጣቶች። የወጣቶች ጉዳይ እንኳን ተቋቁመው ወጣት የለም ፓርቲ ውስጥ። ስለዚህ ይህን ለማድረግ ወጣቶች ላይ ብዙ መስራት ያስፈልጋል። ይህን የማድረግ ኃላፊነት የማን ነው? የሁሉም የህብረተሰብ ክፍል። የሚዲያው በጣም ትልቁ ሚዲያው ኃላፊነት አለበት። መንግስት ትልቁን ኃላፊነት ይወስዳል። ሚዲያው ትልቅ ኃላፊነት አለበት። ሞክረናል እኮ ሞክረናል። ስፖንሰር አይገኝም። ለምሳሌ የግል ሚዲያ ላይ ሲሰራ ስፖንሰር ከሌለ ተቋሙም አይዘልቅም፣ ስራውም እንደዛው ተቋራጭ ነው የሚሆነው። ለእንዲህ ያለ ጉዳይ ተሰርቶ ለእውቀት መር ለሀገር ጉዳይ መር የትኛው ባንክን ስፖንሰር የሚያደርገ? አይ መንግስት ሌቭል ያደርገኛል ይላል የባንክ ሲኦ። እቤቱ ቁጭ ብሎ ከሚስቱ ከልጆቹ ጋር ከማንጎራጉር በቀር ተጨባጭ ስራ አይሰራም ነው። እንደ ነውር እንደ ታቡ እየተቆጠረ ነው። እና አይደጎምም የኢትዮጵያ ኩባንያዎች ራሳቸው ሶሻል ኮርፖሬት ሬስፖንሲቢሊቲ የሚሉት የልመና ቤቱን ነው የሚያሷፉትን ሰልፍ ሪላያንት የሆነ ህብረተሰብ መፍጠር ላይ በጣም ደካማ ናቸው ብዬ ነው ማስበው። ይሄ የራሴ አሴስመንት ነው። ማን ያገዘው? ይሄን ሼር አድርጋለሁ። እያየናቸው እኮ ነው እየተዘጉ ያሉ ሚዲያዎች። በጣም ትልልቅ ለውጥ ያመጡ ሚዲያዎች እንደነ ኢሳት የመሳሰሉ ሚዲያዎች ተዘግተን አይተናል። አሁን ደግሞ ሰሞኑን አሻም የገጠመውን ችግር እናያለን። ኤቭሪ ሚዲያ ጀርመን ሬዲዮ ጋዜጠኞች የገጠማቸውን ችግር እናያለን። ሚዲያ በአንድ ሀገር ላይ አራተኛ መንግስት ነው አሁን የምልህን ማህበረሰቡ ጋር መድረስ የሚያስችለውን በሚዲያ ነው። መንግስትም እኮ በሚዲያ ነው አገር የሚደርሰው። ስለዚህ ሚዲያውን ለብዙ አጠቃቀም መዋል የማንችለው ከሆነና በጥቂቶች እጅ ላይ ወይም በገዥው መንግስት እጅ ላይ ብቻ የሚወር ከሆነ የሚፈጠረው ችግር ነው። በግል ሚዲያዎች በኩል እንዳይካሄድ ቅድም እንዳየው ድህነቱ አቆራምዶ ይዞናል። እነኚህን ሚዲያዎች ለማሳደግ የሚጥር የለም። ሁሉም ከፖለቲካ ጋር ተያያዥነት ያላቸው ሚዲያዎች ይፈራል፣ ለንግዱ ይፈራል ለድርጅቱ ይፈራል ለራሱ ህይወት ለግሉ ይፈራል። ስለዚህ በዚህ መልኩ ማህበረሰቡ ጋር ደርሰን ይሄን ትውልድ ማንቃትና ወደ ፖለቲካው ዓለም እንዲመጣ ማድረግ በእርግጥ እጅግ በጣም ትልቅ ደንቃራ የበዛበት ነው፣ ተግዳሮቱ ከፍተኛ ነው። ቢሆንም ግን ቅድም እንዳልከው በሀገር ተስፋ አይቆረጥም ደን ነገ ሌላ ቀን ነው፣ ነገ ይነጋል። በዚሁ አንቀጥልም። ስለዚህ ትውልዱ ደግሞ ኖ እኔ ያገባኛል በሀገሬ ጉዳይ ብሎ የሚነሳበት ጊዜ ሲልመጣ፣ ያ ጊዜ እስኪመጣ ድረስ በተገኘው የመርፌ ቀዳዳ እየሾለኩ ትውዱ ነው። ግን መንግስት ያስፈልጋል። ካምፓኒዎቹም ሆነ መንግስት ሀገራዊ ፖለቲካዊ ጉዳዮችን በሚያነሳሱ ሚዲያዎች ሚዲያዎችን የመደገፉ ሁኔታ ፍላጎታቸው ዝቅተኛ የሚሆንበት ምክንያት ምንድን ነው? ስጋት አለ። ይሄ ሀገር የሁሉም አይደለም። እኔ ብዙ ጊዜ የምናገረውን ቋንቋ ታውቃለህ፣ ስልጣንና ቋንጣ ተንጠልጥሎ አይቀሩም። ቋንጣውን ዘልዝሎ ይበላው፣ አውርዶ ይበላዋል። ስልጣን የሰቀለው ስልጣን ላይ የሚያወጣው ህዝብ በምንም ሜካኒዝም በየትኛውም መንገድ ይምጣ በምርጫም ይምጣ በጦርነትም ይምጣ በህዝባዊ አመፅም ተነቅሎ ይምጣ፣ ልክ በዛው መንገድ ላይ ነሷ የሚችል ሀይል እንዳለ ማሰብ መቻል አለበት። ፈርተን አይደለም፣ የፍራቻችን ምንጭ የሆነው እንዳይፈጠር መስራት ነው የሚገባል። ዲሞክራሲውን ማስፋት ነው። ቅድም እኮ ያነሳልኝ በግል ስንጫወት ዲሞክራሲ የሚለው ቃል እኮ አሁን እየጠፋ መቷል ኢትዮጵያ ውስጥ፣ ጭራሽ ቅንጦት እየሆነ መቷል። የእለት ጉርሳችን ድሮ እኮ እኛ ለዲሞክራሲ ነበር እንታገላለን፣ አሁን እኮ ሰው ለእለት ጉርሶ ነው ይታገላ ያለው እና ይሄን ማድረግ አስፈላጊ ነው የሚሆነው ሚዲያዎች የግል ሚዲያዎች የተለያዩ የማስታወቂያ ስራዎችን ለድርጅቶች ሰርተው ገቢ የማያገኙ ከሆነና ድርጅቶቹ ደግሞ በግል ሚዲያዎች ማስታወቂያቸውን አሰርተው መንግስት ጫና ይፈጥርባቸው መሆኑን ከተረጋገጠ ወይም ካመኑ ቶታሊ ወደ ግል ሚዲያ የሚመጡበትን እንትን ያቆሙታል። ስለዚህ ይሄ ፍርሃት ስላለ ማህበረሰቡ ከዚህ ፍርሃት መላቅ አለበት፣ መንግስትም ባህሪው መላቅ አለበት። ይሄ ቁርጥ እየበሉ ተቀርጾ ቲክቶክ ላይ ፖስት መደረግ ብዙ ቪው ያስገኛል፣ ገቢም ያስገኛል መሰለኝ። እንደውም ከሰሞኑ ምንድ ነገር ነው ያየሁት? ቁርጥ እየበላ ቪዲዮ የሚሰራ አንድ ወጣት አንድ ትልቅ በከተማችን ውስጥ ትልቅ ስም ያለው ምግብ ቤት ወይም ሬስቶራንት የባህል ምግብ ቤት አስፈርሞታል። የፊርማ ስነስርዓቱን ትላንት እያየው ነበር፣ እኔም አይቼዋለሁ። ይሄ ድርጅት ኮንቬንሽናል በሆነ ሚዲያ ወይ ሬዲዮ ላይ ወይ ቴሌቪዥን ላይ ማስታወቂያ ያሰራል ብለን የምንገምተው ለአንድ ቲክቶከር መጥፎ ሆኖ አይደለም እኮ ወዴት እየሄደ ነው ትሬንዱ? ወዴት እየሄደ ነው ነው እንዴት በደ ስንት የሚያስተምሩ ሰዎች እኮ አሉ፣ በጣም ብዙ ሌክቸር፣ ብዙ ትምህርት የሚሰጡ አሉ ቲክቶክ ላይ ለምሳሌ ራሴ መከታተላቸው? እነሱን መደጎም ነው የሚቀድመው ወይስ ጥሬ ክትፎ እና ከምሮ እሱን ሲበላ ለሚታይ ነው? አሁን ራሱ የካምፓኒው ባለቤቶች እራስ ምን አይነት ፍጡራን ናቸው? ነው አሁን ትምህርት አያስፈልጋቸውም ነኝስ ትምህርት በምን መልኩ እየተቀረ ትምህርት ብቻ ሳይሆን መገሰጽም አለባቸው። መገሰጽም ዛሬ ኢትዮጵያ ሕዝብ በረሃብ አለንጋ እንዴት እንደሚደቆስ ኢኮኖሚው ታች ዘቅዝቆ ወርዶ ልመና አደባባይ ላይ መውጣቱን እያየን ቁርጥና ክትፎ ማስታወቂያ ይሰራበት። በዚህ ደረጃ ለገበያቸው ብቻ። ይህን ደግሞ መንግሥት ይፈልገዋል። እንደውም አምባሳደር የሚል ታይትል እንደውም የዛ ሬስቶራንት ባህል ምግብ ቤት አምባሳደር ሆኛለሁ። ይሄ የአምባሳደር የሚለውን ታይትል እንዴት ነው ነገሩ? በቀደም መቋጫ ያለው አንድ ሚዲያ ላይ አንስቼዋለሁ። ብዙ አርቲስቶቻችን የፐርፊውም አምባሳደር ይሆናሉ። የሽቶ የቅባት የምናም አምባሳደር ማለት እኮ በጣም ትልቅ ክብር ያለው ነው። አምባሳደር የሚለው እኮ አንድን ሀገር በአንድ ትልቅ ቦታ ላይ፣ አንድን ኦርጋናይዜሽን በአንድ ትልቅ ቦታ ላይ የሚወክል አካል ነው። ለሽቶም ለስጋ ቤቱም ለቁርጡም ለጥብሱም አምባሳደር እያደረግን የምንል ከሆነ አምባሳደር የሚለውንም ክብር እናሳጠዋለን። ቀድሞ የነበረውን የአምባሳደርነትም ክብር ማየት መቻል አለብን። ወደኋላ ሄደን ፖለቲካችንም ስላበላሸው አምባሳደርነትን ጡረታ መውጫም ስለሆነ የብልጽግና የኢህአዴግ መንግስት ሁለቱም ዞር እንዲሉ የሚፈለጉ ሰዎች በድክመታቸውም በስንፍናቸውም በብቃት ማነስም ወይም ለመንግስት አካሄድ አለመመቸትም ከሆነ እነሱን ዞር ማድረጊያ የአንድ ሀገር አምባሳደር አድርጎ መላክ ነው። እዛ ይቀመጣል። ምንም የኢትዮጵያን የሚያጅም እዛ ሀገር ላይ ሄዶ እንትን ከማለት አንጻር የሚፈጥረውም ነገር የለም እና ልክ ምግብ ላይ እዚያም፣ ቲክቶኩም ላይ የምናየው ነገር ጥሩ ነው። ቲክቶኩ ላይ ሰርቶ ወጣቶች ጥሩ ስራ ሰርተው ግን ሲያድጉ ጥሩ ነው። እንደዚህ አይነት ግን የሌላውን ማህበረሰብ ሞራል የሚያሸማቀቅ ሳልቤት እንዲያደርግ የሚያደርገው ቲክቶክ ላይ የሚያውቁርጥ እሱ እኮ ደረቅ ይጣሮበታል ያንን ደረቅ ይጣረርበትን ማህበረሰብ ማሰብ ነዋ። ይሄን ሲያይ ምን አይነት ስሜት ይሰማዋል? እንዴት ነው አንጀቱ የሚላወሰው? እንዴት ነው እሱ ሰቀቅን ውስጥ የሚገባው የሚለው ማየትም ተገቢ ነው። እና አንዳንድ ጊዜ የምንሰራቸው ስሮች ህብረተሰባችንን ባላንስ ቢያደርግ ላይ ወጣ የሀብት ማማ ላይ ወጣ አለ፣ እታች መሬት ላይ የተፈጠፈጠ ማህበረሰብ አለ። ሁለቱን ባላንስ በሚያደርግ መልኩ ብንሰራው ጥሩ ነው። ሁልጊዜ የታችኛውን የተሰቀለውን ብቻ እያንጋጠጠን የምንመለከው ከሆነ ወርደን የምንፈጠፈጠው ታች ነው፣ የሚፈጠፈጠንም ህዝብ ያለው ታች ስለሆነ ጥንቃቄ ይፈልጋል። ተቃውሞ በአብዛኛው በጠቅላይ ሚኒስትሩ ላይ የበዛ ይመስላል ነው። ለምን ተቃውሞ አይደለም ግን ሀገረ መንግስት ከፈረሰ ኢትዮጵያን የምናጣት ሁላችንም ነው። ኢትዮጵያ እኮ የጠቅላይ ሚኒስትሩ እና የብልጽግና የግል ንብረት አይደለችም እና ጠቅላይ ሚኒስትሩ ላይ ከማተኮር ይልቅ ህዝቡ ላይ አተኩሮ መስራቱ ላይ አያስፈልግም ወይ? እንዴትስ ነው መሰራት ያለበት? ምንድን ነው መሰራት ያለበት የሚለው ላይ እና ጠቅላይ ሚኒስትር ይወቀሳል። በየትኛውም ሀገር ላይ ዲሞክራት ነን በሚለው ሀገሮች ላይ እንኳን አላየም። ትራምፕ ወደ ህዝብ ውስጥ ሲገቡ ዳውን ዳውን ትራምፕ እያሉ ይጫወቱበታል። ሌላውም ሀገር ሲሄድ ማህበረሰብ መሪውን አገር መሪዋን ነው የምትመስለው።